ተወዳጁ አርቲስት ናርዶስ አዳነ በቤተ ክርስቲያን ስርዓት ልታገባ ነው። ጋብቻውም የሚፈጸመው በስርዓተ ተክሊን ነው። የምታገባውም ዲያቆን ዘላለም ታዬን ነው የሚሉ ወሬዎች በሰፊው ሲሰራጩ ሰምተናል። ለመሆኑም ናርዶስ አዳነ የእውነት ልታገባ ነው? የምታገባውስ በሥርዓተ ተክሊል ነው? ባሏስ ዲያቆን ዘላለም ታዬ ነው? በተጨማሪም ናርዶስ ከዚህ በፊት የእውነት አግብታ ፈታለች? እነዚህና መሰል ጥያቄዎችን አጣርቼ መረጃዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። በመንፈሳዊ ሕይወቷ ጠንካራ እንደሆነች በቅርብ የሚያውቋት ብቻ ሳይሆኑ በማህበራዊ ሚዲያዎች የሚከታተሏት ሁሉ የሚመሰክሩላት ሀቅ ነው። ቤተ ክርስቲያኒቷ የምታቀርብላትን ጥሪ በመቀበል ከቤተ ክርስቲያን ጎን መሆኗን በተደጋጋሚ ያስመሰከረች ሲሆን በተወለደችበት ዲላ ከተማ በራሷ ወጪ በርከት ላሉ ጊዜያት ጉባኤ እንዲካሄድና ወጣቶች ስለ ሃይማኖታቸው የበለጠ እንዲያውቁ በመፍጠሯ የዲላ ከተማ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የደብረ ገነት ቅዱስ ሚካኤል ወቅድስት ማርያም ቤተ ክርስቲያን ሰበካ ጉባኤ የምስጋናና የምስክር ወረቀት ሰጥቷታል። በመጀመሪያ ያነሳሁት ናርዶስ ከዚህ በፊት የእውነት አግብታ ፈታለች ወይ የሚለውን ጥያቄ ነው። አዎ ቀለበት አስራ ነበር። ወቅቱም የኮሮና ወቅት 2013 ዓ.ም ተመረተ ነበር። የሷና የጮኛ የያሬድ ሰለሞን ቤተሰቦችና የቅርብ ሰዎቻቸውን ብቻ በተገኙበት ነበር የቀለበት ስርዓታቸውን በዚህ ያካሂዱት። ከቀለበታቸውም በኋላ በተለያዩ ፎቶቿ ላይ እስከ 2021 እንደ ዓመት ዓለም በፈረንጆች ድረስ የቃል ኪዳን ቀለበቷን ታደርገው ነበር። እስካሁን እንደምታዩት ፎቶዋን ቀለበት አድርጋ ትታይል ያለች የቃል ኪዳን ቀለበት ነገር ግን ከእጮኛዋ ያሬድ ሰለሞን ጋር መቼና እንዴት እንደተለያዩ የተጣራ መረጃ ባይኖርም ከ2021 በፈረንጆች መጨረሻ ጀምሮ ቀለበቷን አውልቀዋለች። እናም ናርዶስ እና ያሬድ ሰለሞን እጮኛሞች ሆነው ቀለበት አስረው እንደነበረ እንጂ ጋብቻቸውን ፈጽመው እንደነበረ የሚጠቁም ምንም አይነት መረጃ አላገኘውም። እውነት ነው፣ ናርዲ እጮኛ ነበራት፣ ቀለበትም አስራ ነበር፣ ቷንም ለረጅም ጊዜ ጣቷ ላይ አይተነዋል። ነገር ግን ከ2021 በፈረንጆች መጨረሻ ጀምሮ የትኛውን ቦታ ላይ እና የትኛው ፎቶ ላይ ቀለበቷን አድርጋ አይተናት አናውቅም። በእርግጥ ቀለበት ማውለቅ ብቻ ተለያይተዋል አያስብለንም። ሰው ቀለበቱን ከመለያየት ከፍች ውጭ በውፍረትና ባለመመቸት ሊያወልቅ ይችላል። ነገር ግን ናርዲና ያሬድ እንደተለያዩ የሚጠቁም የተለያዩ መረጃዎችን በማግኘቴ ነው ተለያይተዋል ወደሚለው ድምዳሜ ደረስኩት። በሁለተኛነት የምናነሳው ተዋናይት ናርዶስ የእውነት ከዲያቆን ዘላለም ታዬ ጋር ልትጋባ ነው? በፍጹም አይደለም። ዲያቆን ዘላለም ታዬና ተዋናይት ናርዶስ በቤተክርስቲያን አገልግሎት ላይ ብዙ ጊዜ ይገናኛሉ። ከዚህም በተጨማሪ ሁለቱም አብረው ነው የተማሩት። በዩኒቲ ዩኒቨርሲቲ በማርኬቲንግ ማኔጅመንት የመጀመሪያ ድግሪያቸውን አንድ ላይ ነው የሰሩት። ዲያቆን ዘላለምና ናርዶስ ሊጋቡ ነው የሚለው ወሬ ምንጭም ይመስለኛል የሚገርማችሁ ነገር በትናንትናው ዕለት እንኳን ሁለቱም ድሬዳዋ ሥላሴ ቤተ ክርስቲያን በአገልግሎት ላይ እንደሆኑ መረጃዎች ይጠቁማሉ። እንደነኛ አይነት አገልግሎት ላይ መታየታቸው ነው ሊጋቡ ነው ተብሎ እንዲወራ መንገድ የከፈተው። ዲያቆን ዘላለም ታዬ አሁን ላይ ትውልድን እየቀረጽ ካሉ የኢትዮጵያ ኦርቶዶክስ ተዋሕዶ ወጣት መምህራን መሃል የሚጠቀስ ነው። ከናርዲ ጋርም ሆነ ከተለያዩ አርቲስቶች ጋር በተለያዩ አገልግሎቶች ላይ ይታያል። ዲያቆን ዘላለም ታዬ በአዲስ አበባ ከተማ ገርጅ አካባቢ ነው ተወልዶ ያደገው ከልጅነቱ ጀምሮ የግርጅ ማርያም ቤተ ክርስቲያን አገልጋይ ነው። ከዩኒቲ ዩኒቨርሲቲ በማርኬቲንግ ማኔጅመንትም ተመርቋል። ነገር ግን በተመረቀበት ሙያ አልሰራበትም። ትኩረቱን በቤተ ክርስቲያን አገልግሎት ላይ አድርጓል። በራሱ በከፈተው ዩቲዩብ ቻናልም ሮብ ሮብ ስለ ጋብቻ ያስተምራል። እናም ሲጠቃለል ተዋናይት ናርዲና ዲያቆን ዘላለም ጋብቻቸውን አልፈጸሙም። ፍጹም የተሰራጨው የውሸት መረጃ ነው። በሶስተኛ ደረጃ የምናነሳው እውነት ናርዶስ በተክሊል ስርዓት ልታገባ ነው። ይህንን ለማጣራት ሞክሬ ነበር። ያገኘሁት መረጃ ከዚህ ፍጹም ተቃራኒ ነው። ተዋናይት ናርዶስ ጋብቻ ለመፈጸም እየተዘጋጀችም አይደለም። የወሬው መነሻ የሆነችው ታዋቂ የሶሻል ሚዲያ ሴት ሊያ ነች። ሊያ ናርዶስ በቤተክርስቲያን ስርዓት ጋብቻ ልትፈጽም ነው ምንም እንኳን ሰርጓ ላይ ባትጠራንም እኛ ግን ሄደን እናጅባታለን የሚል መረጃ ላይቭ ላይ ተናገረች። ይህን መረጃ ብዙዎች ቆርጠው አወጡትና በቤተክርስቲያን ስላለች ብቻ በተክሊል ነው የምታገባው ብለው ወሬውን አናፈሱት። ናርዲም ሆነች የወሬው መናፈሻ የሆነችው ሊያ በተክሊል የሚል ቃል ካፋቸው አልወጣቸውም። በተክሊል ልታገባ ነው ቢባልም እንኳን ይህን ሁሉ ወቀሳ ከእኛ መምጣት አይገባውም። እኛ ማንም ላይ ፈራጅ አይደለንም። ናርዶ ስራተ ቤተክርስቲያንን ጠንቅቃ የምታ ስታውቅ በቤተ ክርስቲያን ሥርዓት ከልጅነቷ ጀምሮ ያደገች ሴት ነች። እናም ደፍራ ድንግል ሳትሆን በተክሊል ልታገባ የምትሞክርም ሴት አይደለችም። ደግሞ ሰርጓ ነው የተባለለት ቀን የትናንት ሁለት ሳምንት እሑድ ቀን ነበር። ቀጣይ እሑድ ሰርግ አላት ናርዶስ የተባለችው ነገር ግን እስካሁን ድረስ ጋብቻዋን አልሰማንም። ከትናንት በፊት ቅዳሜ ዕለትም ነው የሚሉ መረጃዎችም ወጥተው ነበር። ነገር ግን ጋብቻቸው አልተፈጸመም። አይ ጋብቻቸው ትናንት ነው እንዳይባልም ደግሞ ትናንት ነው ዕለት እሷና አብረው ት ዲያቆን ዘላለም በድሬዳዋ ስላሴ ቤተክርስቲያን የአገልግሎት መርሃ ግብር ላይ ነበሩ። ስለዚህም የናርዶስ ጋብቻ ይካሄዳል የተባለው ፍጹም ውሸት ነው። በዛሬው ዕለትም እንደምታውቁት ጾም ገብቷል። እናም ቤተክርስቲያናችን በምንም አይነት ሁኔታ በጾም ወቅት ሰርግን አታካሂድም። ስለዚህ ናርዶስ ሰርግን አታካሂድም ስለዚህ ናርዶስ ታገባለች የተባለው ነገር ፈጽሞም ውሸት ነው። በትናንትናው ዕለት ለት እንዳልኳችሁ ናርዶስና ዲያቆን ዘላለም ለአገልግሎት ድሬዳዋ ስላሴ እንደነበሩ መረጃዎች ይጠቁማሉ። ስ የተወለደችው በጌዶን ዞን ዲላ ከተማ ውስጥ ያደገችው ደግሞ በሃዋሳ ነው። እናትና አባቷ በፍቺ በመለያየታቸው ምክንያት ከእናቷ ጋር ነው ያደገችው። እናቷን ብዙ ውጣ ውረድ አይተው ነው ያሳደጓት። ናርዲም ህይወትን አሸንፋ ከክፍለ ሀገር ወደ አዲስ አበባ አምጥታ እየጦረቻቸው ትገኛለች። ለእናትና ለሀገር ይህን አደረግኩ ባይባልም እናቴ አብራይ በመሆኗ ግን እረፍቴ ነው የምትለው ናርዲ በትምህርቷ ጎበዝ ተማሪ ነበረች። የሁለተኛ ደረጃ ትምህርቷን እንዳጠናቀቀች በኋሳ ሜዲሲን እንድትማር ተመድባ የነበረ ቢሆንም በአንዳንድ ግል የግል ምክንያቶች ትምህርቷን መቀጠል ሳትችል ቀርታ ግና በመጀመሪያ ዓመት ትምህርቷን አቋርጣ ስራ ለመስራት በመወሰን ወደ አዲስ አበባ መጣች። ስራ ለመፈለግም በጣም ብዙ ቦታዎችን ዞራለች። ብዙ ሆቴሎችን ባስተናጋጅነት እንዲቀጥሯት ደጅ ብጠናም አልተሳካላትም ነበር። እግዚአብሔር መንገድን ሲያመቻች ምክንያቱ ብዙ ነውና በአንድ ጓደኛ አማካይነት የሙዚቀኞችን የሙዚቃ ስራ እየተቀበለ በኮሚሽን የሚሰራ ኢትዮዋላ ቤተሰብ ድርጅት ተቀጥራ መስራት እድሉን አግኝታ መስራት እድሉን አግኝታ በጀመረችበት ወቅት ነበር። ነፍሱን ይማረውና ተወዳጅ ድምጻይ ታምራት ደስታ ሙዚቃውን ለምትሰራበት ድርጅት ለመስጠት የመጣው ታሜ ናርዲን ሲመለከታት ቁንጅናዋን አድንቆ የሙዚቃ ቪዲዮ እንድትሰራለት ጠየቃት። ናርዲም ተስማምታ ሊጀማምሬን የተሰኘውን ዘፈኑን የሙዚቃ ቪዲዮውን ሰሩ ከዚህ በኋላ ነበር ናርዶስ የኪነ ጥበብ በር ወለል ብሎ የተከፈተላት አንድ ወቅት የሐዋሳ ከተማ የቁንጅና ውድድር አሸናፊዋ በቁንጅናዋ በትትናዋ በመንፈሳዊ ህይወቷ ባላት ትጋት ለብዙዎችና በብዙዎች የምትደነቀው ናርዲ ወደ ኪነ ጥበቡ ከገባች በኋላ ከ15 በላይ ፊልሞች ላይ በመሪነት ተውናለች ትርታ የተሰኘው ተከታታይ ድራማም ደግሞ ይበልጥ ከሰዎች ጋር እንድትዋወቅ አድርጋቷል ራሷን ፕሮዲውስ አድርጋ ነበር ፊልም የላሻው ሚስት፣ ጨርሰናል፣ ሁለት አይነት ፍቅሬ፣ ታለሽ በመሪነት ከሰራችባቸው ፊልሞች መካከል የሚጠቀሱ ናቸው። ከፊልምና ከድራማ ስራ ውጭም ቁጥራቸው በዛ ያሉ ማስታወቂያዎችን ትሰራለች። ለተለያዩ ድርጅቶችም ብራንድ አምባሳደር በመሆን ጠቀም ያለ ገንዘብ ወደ ካዝኗ ታስገባለች። ወደ ንግዱ ዓለምን በመሰማራትም የጽዳት እቃዎችን አቅራቢ ድርጅት አላት። ናርዲ ፍጹም ጠንካራ የሆነች ናት። ናርዲ ትምህርቷን ከሐዋሳ ዩኒቨርሲቲ ብታቋርጥም አዲስ አበባ ውስጥ ግን በማርኬቲንግ ማኔጅመንት ተመርቃለች። የሁለተኛ ድግሪዋንም ተመርቃ ቅርቡ አይተናል። ትክክለኛው መርጃ ይህን ይመስላል።